ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እግዚአብሔር ይመስገን ያለው እናንተ እንዴት ናችሁ? ስራ እንዴት ነው? የበዓል ስራ እንዴት ነው? በዓል ደርሷል። ነገ በዓል ነው አይደለ? እንኳን አደረሳችሁ ብያለሁ፣ ሙስሊም እህት ወንድሞቼ ማለት ነው። ስራ እንዴት ነው? ሁሉ ሰላም ነው አይደለ? እንደኔ የሰው አገር ላይ አረብ ሀገር ላይ ያላችሁ እህት ወንድሞቼ ማለት ነው። አይዟችሁ፣ በርቱ፣ ጠንክሩ። እግዚአብሔር አለ፣ ምንም ማለት አይደለም። እኛም ደግሞ ነገ አገራችን ስንሄድ በዓልን ከቤተሰቦቻችን ጋር ከልጆቻችን ጋር እናከብራለን። ዛሬ ምንም የሰው ሀገር ላይ እየከፋንም እየደከመንም ቢሆን ምንም ማለት አይደለም። ለበጎ ነው ይሆን ብለን እናሳልፋለን ማለት ነው። ውዶችዬ፣ ዛሬ ማለት ነው አንድ ነገር ልነግራችሁ ነው። ከማዳማችሁ ጋር የምትግባቡትን ሶስት ነገሮችን ልነግራችሁ ነው ዛሬ። እኔ እየጠቀመኝን ነው እየጠቀመኝና እየረዳኝን ነገር ማለት ነው። ምንድን ነው አንደኛው፣ ብትሉ ምንም ነገር ይሁን ምንም መዳማችሁ ስታሳችሁ እሺ መዳም በቃ እሺ ብቻ በሏቸው ማለት ነው። ምንም በቃ እሺ በሏቸው። ባታደርጉት እራሱ ማለት ነው፣ ደክሟችሁ ባታደርጉት ያንን ነገር እሺ አደርጋለሁ በሏት። እነሱ በሽታ በጣም ያምናሉ። ባታደርጉት ባሰሩት እንኳን እሺ ካላችሁ፣ እሺ ካላችሁ እንደሰራችሁ ነው የሚቆጥሩት። ስለዚህ እሺ በሉ። አንደኛው ይሄ ነው ማለት ነው። ሁለተኛው ነገር ደግሞ የሆነ ነገር ቢሰበርባችሁ ቤት ውስጥ ማርያምን የሆነ ነገር ሳህን ይሁን ብርጭቆ ስናጥብ ከእጃችን ላይ አምጦ ሊወድቅ ይችላል ይሰበራል አይደለም ያን ግን የተሰበረውን እቃ አትጣሉ በታሪክ አትጣሉ አሳዩዋት ለእሷ መዳም ይሄ ነገር ሳጥብ ከእጅ ወድቆ ተሰበረብኝ ምን ላድርገው ብላችሁ ጠይቋት እና እሷ ጣዩ ካለች ጣሉ አይ ይቀመጥ ካለች ይቀመጥላት እና እናንተ በታሪክ ሳትናግሩ ላትጣሉ ማለት ነው እኔ የጠቀመኝን ነገር ነው የምላችሁ እግዚአብሔርን እኔ ከሶስት ቀን በፊት ከአራት ቀን በፊት እቃ ተሰበረብኝ። ከእጅ ወድቆም አይደለም እቃ ሳጥብም አይደለም። ብቻ ማይክሮዌቭ ውስጥ አስገብቼ እያሞኩኝ ምግብ ላሞቅ አስገብቼ ስንጥቅ አለች እዛ ውስጥ ማለት ነው። ማርያምን ማይክሮዌቭ ውስጥ ነው የተነጠቀው። ከዛን አውጥቼ ሳየው ተሰብሯል። ከዛን አውጥቼ ጣልኩኝ ቆሻሻ ውስጥ ማለት ነው። ከዛን ከጣልኩኝ በኋላ ግን ትዝ አለኝ፣ እንዴ ለምንድን ነው ሳልጠይቃት በኋላ የት ሄደ ብትለኝ፣ ምንድነው ምላት? ብዬ ማርያምን ከጣልኩበት አውጥቼ አስቀመጥኩኝ። አልነበረችም ሴትዮዋ። ከዛ እስክትመጣ ጠበኩኝና፣ ማለት ይሄ ነገር ማይክሮፎን ውስጥ ተሰበረብኝ ምን ላድርጎ ስላት፣ አስቀምጪው ነው እቺ ማርያምን አስቀምጪው ስትለኝ እሺ ብዬ አስቀምጥኩኝ። በንጋታው እኔ ስሄድ ሳህኗ ምን ታድርጎ አላውቅም፣ ታሽጋ ደህና ሆና ነው ያገኘዋት። የተሰበረችውም ማለት ራሷን በሆነ ነገር እንትን አድርጋል ነው ያገኘዋት። ማር ቤት ውስጥ እንዴት ምን አድርገሽ ነው ይሄ ትናንትና ተሰብሮብኝ ነበር ስላት እኔ አስተካክ ይሆናል እቺ። እግዚአብሔርን ነው የምላችሁ። እና አትጣሉ በቃ ምክንያቱም እነሱ ዛሬ ቢረሱ ነገ ቢረሱ ከኔ ወደ ያስታውሱና የት ሄደ ያቃ ብለው ይጠይቃችኋሉ ማለት ነው። እኔ እውነትኛውን ነገር ጥያት ቢሆን ኖሮ ትጠይቀኛለች። የት ሄደ የት ገባ ትለኛለች። ተሰብሮብኝ ጥያለውኝ አላት መቼም ስለዚህ የተሰበረብኝን ነገር ይኸውልሽ ሲሰበርብኝ እዚህ ጋር አስቀምጥኩኝ ብዬ ነው እንትን ያልኳት። ግን እሷ ምን እንዳለገችው ፈጣሪ ወቀው አስተካክላ ጥዋት አስቀመጠችው። እኔ ግን ሳይሆን ተሰብሮብኝ ሁሉ ቦታ ነው ስንጥቅ ያለብኝ። ግን ጥዋት ላይ ሄጄ ሳየው ሳሁን አሽጋ አስቀምጠዋለች። እና እንዲህ አይነት ነገር ስላለ የተሰበረ እቃ ምንም ይሁን አትጣሉ፣ አስቀምጡና አሳያቸው ትየውና፣ የምታደርገው ነገር ታድርግ ራሷ ማለት ነው። ሁለተኛው ሶስተኛ ነገር ደግሞ ልብስ ስታጥቡ ወይም ደግሞ ስትተኩሱ፣ ልብሱ ያው ሁላችንም ልብስ እንተኩሳለን፣ አራባ ጋር ላይ ያለ ነው እንተኩሳለን፣ እናጥባለን። ቀለሙ ካንዱ ቀለም ካንዱ ይያያዛል፣ እንትን ይበላሻል። በተለይ ደግሞ ስንተኩስ ልብስ ከተቃጠለ የሆነ ነገር ካለ እንዳንጥል ማለት ነው። አትጣሉ። ከተቃጠለባችሁ የተቃጠለብኝ እኮ ሙቅ ነበር፣ አቃጠለብኝ። ስለዚህ ላሳይሽ ብዬሽ ነው ያስቀመጥኩት በሏታው እንጂ፣ አትጣሉ፣ በታሪክ ማለት ነው። እኔ ብዙ አይቻለሁ። እኔ አብሮ የሚሰሩ ልጆች በፊት ግድ አይሰጣቸውም ነበረ። ግድ ምንም ልብስ ሲቃጠልባቸው፣ ክሎሮክስ የሆነ ልብስ ሲያጥቡ አብሮ የገባ ልብስ ካለ ቀለሙ ከለቅቀን እዚህ ቤሌ ውስጥ ነው የሚጥሉት። በቃ ማለት አያንቁም ብለው ማለት ነው ይጥላሉ። እንደ ከዛ ነው ያየኋቸው ነው። ለምንድን ነው እንደሚታርጉ ስላቸው ተቃጠለ። እሷ ለምን አቃጠልሹ ብትለኝ ምንድነው ምናት እኔ ለምን በክሎር ተበላሸ ብትለኝ ምንድነው የምናት አሉ እንዴ። በቃ እኔ ሳላቅ ከልብሱ ጋር ገባብኝ ታጠበ ብላችሁ ንገራችሁ እንጂ አትጣሉ ስላቸው፣ ከዛ በኋላ ትምህርት ወስደው አይጥሉ ማለት ነው። ውዶች እኔም ከሰው ነው የተማርኩት። እቺ ነገር ጓደኛዬ ነች የመከረችኝ፣ እናንተም ምክር ትሆናለች ብዬ ነው ማለት ነው። ውዶችዬ በታሪክ ልትጥሉ አይገባም። ምንም ማለት ነው በቃ ከተሰበረ ግዢ ካለቻችሁ በደሞታችን አስር ሀያ ድርሃሞትን መግዛት በቃ መጥፎ ከሆኑ ማለት ነው። ግን ተሰብሮብኛል፣ መዳም ይቅርታ እኔ ያላወቅኩም ከእጅ ውልቁ መር የተሰበረው እንጂ ሆኖብኝ ነው ብላችሁ አስረዷቸው፣ ምንም አይሏችሁም ማለት ነው። እነዚህ ነገሮችን ካደረጋችሁ ከመዳማችሁ ጋር ትግባባላችሁ። እቃ ተሰበረብኝ ብላችሁ ከጣላችሁ፣ ልብስ ተቃጥለብኝ ብላችሁ ዚህ ብሎስ ካስገባችሁ የሆነ ቀር ላይ ነሱ አስታውሰው ይጠይቋቸዋል? የታለ ይሄ ነገር ብለው ይጠይቋቸዋል። ስለዚህ እናንተ ደግሞ ምን ልትሉ ነው? ተሰብሮብኝ ወይም ደግሞ ተቃጥሎብኝ ጥያለሁኝ ከማለት አስቀምጫዋለኝ አንቺ የሆነ ነገር አድርጌ እስከቲን ድረስ ቁጭ አድርጌ እየጠበኩ ነው፣ ጣይታችን ይጥላለሁ ብላችሁ በቂ መልስ ስጧት፣ እንጂ አትጣሉ ውዶቼ። በታሪክ ማለት ነው በታሪክ ትምህርት ነው። እኔም ከሰው ነው የተማርኩት፣ የጠቀመኝን ነገር ነው ለእናንተ የምነግራችሁ ማለት ነው። እኔ በህይወት የሚያጋጥመኝን ነገር ወደ እናንተ እየመጣሁኝ ምነግራችሁ ማለት ነው ውዶቼ። እና ይሄ ነገር ካደረጋችሁ ይሄ ነገር በትክክል እንደዚህ ካደረጋችሁ፣ የተሰበረባችሁ ነገር ተሰበረብኝ፣ የተቃጠለባችሁ ነገር እንደዛው ካላችሁ ከማዳማቸው ጋር አትጣሉ። ኢቪን ጽዳት ላይ ራሱ ስናጸዳ እራሱ ማለት ነው፣ ሳናጸዳ ይሄን እንዲያድርገናል ካልን ወል አው በቃ እኔ ደክሞኝ ስለነበረ አላደረኩትም እዚህ ጋር ነ ምን ካጸዳለሁ ካላችሁ፣ ኦኬ ብሎ ሊተው ይችላሉ። ግን አይ እኔ አድርጌያለሁኝ ብለን ድርቅ ካልን ግን እሱም ድርቅ ነው የሚሉት፣ ያኔ ተጣገው ወስተን ስራችን ለቀን እንወጣለን። ከዚህ ሁሉ አይ ማዳም ነው ስለደከመኝ አነ ይሄንን አሳራው ነገር ሰራው ይቅርታ ብለን በቃ በፍቅር መያዝ እንደሱም ማለት ነው በፍቅር እነሱ ውስጣቸው እንትን ይላል፣ ደና የሆነ ይሄዳል። ማለትኛም በቃ ግትር ካለ እነሱም ግትር ካሉ እኛ ነን የምንጎዳው። ስራ ምንፈታው እኛ ነን፣ ስራ ፍተን ቢሮ የምንቀመጠው እኛ ነን። ነገ ደግሞ ሌላ ቦታ ደግሞ ገብተን አዲስ ምንሆነው እኛ ነን። ስለዚህ ያለንበትን ቤት በቃ በአግባቡ በጸባይ ያስልሚያለይ ያለብን እኛ ነን። በጸባይ እንያዝ። እነሱን ደግሞ ይሉን ነገር እንስማ። በቃ የተበላሸብን ነገር ከእጃችን ነይ እንቴና ነገር ካለ ማዳም ይሄ እንዲሆነብኝ ብላ ለነሱ ማሳየት፣ ይሄ ነው የሚጠቅመን ከነሱ ጋር ለመግባባት የሚለው ነው ያመጣውላችሁ። ልጆችዬ አብራችሁ ስለ ቆያችሁ አመሰግናለሁ። መልካሙ ሊሆንላችሁ። እወዳችኋለሁ። ቻው